ይሁዳ ኢየሱስን አልካደም። አምላክ አይደለህም፣ ጌታ አይደለህም አላለም። ልክ እንደ 12ቱ ደቀ መዝሙር ይሄዳላ፣ ጋነን ታስወጥቶ ይመጣል፣ ዳዊት ላይ እጅ ይጭናል፣ ሲያስተምር የስ ይላል። በህይወቱ ግን ብርና ኢየሱስን ብታስቆምለት ይሁዳ እጅ የሚያነሰው ለብር አንድ ነገር ጌታ አድርገዋል ማለት፣ የህይወት ሙሉ ተቆጣጣሪ አድርገዋል ማለት ነው። ኢየሱስን ጌታ አድርገናል ብለን ስንል መዝሙር መጻፍ አይገልጸውም፣ መስበክ አይገልጸውም። የሕይወታችን ሁለንተናዊ እንቅስቃሴ ዋናውን ተቆጣጣሪ እሱን በማድረግ ያለሱ ምንም ማድረግ የማንችል ባሪያ መሆን ማለት ነው። በወንዝ ፍርሃት፣ በክፍ ወንድሞች በኩል ፍርሃት፣ በወገኖች በኩል ፍርሃት፣ በሐሰተኞች ወንድሞች በኩል ሐሰተኛ ወንድም ማለት ፉል አክት የሚያደርገው የመጨረሻ እንደሚወድቅ ወንድም ነው። የሰው ጠላት የለብኝም የምትሉ ሰዎች እንገናኛሉ። በመሰረቱ ጠላት ማለት ስኬትህን፣ ደስታህን፣ ክብርህን የሚቃወመ ማለት ነው ስለማሸነፍ አንስተን አንድ አካል ማሸነፍ ካለበት የሚያሸንፈው ፐርሰን ማን እንደሆነ ማንነቱን ማወቅ ይኖርበታል ለምሳሌ ያህል ወንድና ሴት የስፖርት ወይም የእግር ኳስ ተጫዋቾች ቢኖሩ ወንዱ ወንድ ስለሆነ እኔ ወንድ በሚል በማንነቱ ቆሞ ግጥሚያን የሚያደርገው ከወንድ ጋር አንድ የወንድ እግር ኳስ ተጫዋች ከሴቶች እግር ኳስ ተጫዋች ጋር ግጥሚያ አድርገው አሸነፍኳቸው ብሎ ቢል ወይ ከአንድ ሴት ጋር እሮጠው አሸነፍኳት ቢል በማሸነፉ ራሱ የተሸነፈ ነው የሚሆን ስለዚህ ምን ግጥም ያስቀድሞ ማንነታችንን ማወቅ ለድል የሚያበቃ ዝግጅት እንደሆነ እንዲሁም ደግሞ ለማሸነፍ ፊልሚያውን የምንገጥምበት ጉልበታችንን ማወቅ ወሳኝ ነጥብ እንደሆነ አይተናል። ጉልበታችን ደግሞ ጸሎት፣ የእግዚአብሔር ቃልና የመንፈስ ቅዱስ ኃይል እንደሆነ ኢየሱስ ክርስቶስ ራሱ አምላክ ሆኖ ሳለ ሴጣንን ያሸነፈው ቃል በመጥቀስ እንደሆነ፣ በመጸለይ እንደሆነ፣ በውሃ በመጠመቅ የእግዚአብሔርን ቃል ፍጻሜን በመስጠትና በመንፈስ ቅዱስ ኃይል እንደሆነ ያንስ ወንጌል ምዕራፍ 3 ከቁጥር 9 ጀምሮ ባለው ቦታ እንዲላል ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበረና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃንም አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። አንድ ቃል ልድገምላችሁና አንድ ጥሩ ምሳሌ አሳያችኋለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 15 ከቁጥር 18 እስከ 20 ላይ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም አይደላችሁ። ከዓለም ብትሆኑ ዓለም ይወዳችሁ ነበር፣ አይጠላችሁም ነበር። ነገር ግን እኔ ከዓለም መረጥኳችኋል አለ። ዊች ሚንስ በሌላ አማረኛ በዓለም ነበራችሁ ማለት ነው። ኢየሱስ ስፍራ ሽፍት በማድረግ ከሰይጣን ጋር ያለንን ስፍራ ሽፍት አደረገለን። ዲመን በእግዚአብሔር አገዛዝ ዓለም በብርሃን ነበር። ሰይጣን በብርሃን ነበር። የብርሃን መልአክ ነበር የአምልኮ ቲም አለቃ ነበር። ከዛ ዓለም ሲታበይ ወደቀ። እሱ በወደቀበት ዓለም ተወልደን እዛ ዓለም ዜጋ ከነበርንበት ኢየሱስ መጣና ወድቆ ያገኘውን አገዛዝ አፍርሶበት ከአገዛዙ ነፃ ወጣ። ከአገዛዙ ነፃ ስንወጣ ግን ዳግም በማንታረቅበት ጥላቻ ይወጣ ዳግም የማንታረቅበት ጥላቻ ውጤቱ ወይም ምክንያቱ ምን እንደሆነ ኢየሱስ ይነግረን እንደዚህ አለ ዓለም የራሱ የሆነውን ይወድ ነበር ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም አይደላችሁ፣ ስለዚህ ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። ሺህ ጊዜ ቢበረታ ሺህ ጊዜ ጡንቻ ቢኖረው ገንዘብ ቢሰበስብ ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳዶኝ ቢሆን እናንተን ደግሞ ያሳዳችኋል። ቃለን ጠብቆ ቢሆን ቃላችሁን ደግሞ ይጠብቃል። ዳሩ ግን የላከኝን አያውቅምና ይህን ሁሉ ስለ ስሜ ያደርግባቸዋል። እኔም መጥቼ ባልነገርኳችሁ ኃጢአት ባልሆነባችሁ ነበር። አሁን ግን ለኃጢአታችሁ ምክንያት የላችሁ። እኔን የሚጠላ አባቴን ደግሞ ይጠላል። ዓለምን እኔን የሚጠላ አባቴን ደግሞ ይጠላል ይላል። ይሁዳ ኢየሱስን አልካደም። አምላክ አይደለህም፣ ጌታ አይደለህም አላለም። ልክ እንደ 12ቱ ደቀ መዝሙር ይሄዳል፣ አጋንንት ታስወጥቶ ይመጣል፣ ደዌ ላይ እጅ ይጭናል፣ ሲያስተምር የስ ይላል። በህይወቱ ግን ብርና ኢየሱስን ብታስቆምለት ይሁዳ እጅ የሚያነሰው ለብር። አንድን ነገር ጌታ አድርገዋል ማለት የህይወት ሙሉ ተቆጣጣሪ አድርገሃል ማለት ነው። ኢየሱስን ጌታ አድርገናል ብለን ስንል መዝሙር መጻፍ አይገልጸውም፣ መስበክ አይገልጸውም። የህይወታችን ሁለንተናዊ እንቅስቃሴ ዋናውን ተቆጣጣሪ እሱን በማድረግ ያለሱ ምንም ማድረግ የማንችል ባሪያ መሆን ማለት ነው። ያለ ደስታው፣ ያለ ፈቃዱ፣ ያለ ክብሩ ምንም ማድረግ የማንችል ሁለንተናችንን ጨርሰን የሰጠነው

አትርስ እዛው ሆኖ ባሪያ ሆኖ እራሱን ጥሎ ማልቀስ ሲችል፣ አራዳ ነው። ባይዘን ከሁለቱ ደቀ መዝሙድ የከተማ ልጅ ይሁዳ ብቻ ነው። ታውቃላችሁ፣ አስቆሮንቱ ማለት ከተማ ነው። ይሁዳ ውስጥ ያለ ከተማ ነው አስቆሮንቱ። ይሁዳ የሚባለው ከከተማ ውስጥ ነው። ሌላ ሁሉ የገጠር ነው። መቶ ዝም ብሎ ነው በዋህነት የሚያገለግለው። እሄኛው ግን ሐሳብ ይሰራል። በዚህ ቢሄድ እሄኛው እንዲህ ቢሆን ይላል። ኢየሱስ እግር እያጠበበት ራሱ ቀን 30 ብሩን ወስዶ ኪስ ውስጥ ከቶ ማታ ነው ባይዘው እግር ያሳጠበው ያጥበል። ደግሞ ምን የሸጎደው ይመስለዋል። ኢየሱስን መሸጠል ባላወቀ እግሬን ሲያጥብ ይለዋል። እግር ሰጥቶት ባይዘው የፈለገ ኃጢአት ውስጥ ወድቃችሁ አቅፎ ያሳደጋችሁ አቅፎ የሚያጎርሳችሁ ኢየሱስ ኃጢአታችሁን ወግኖውም ኃጢአታችሁን ሳይቀርቱም ሳይሆን የፍቅሩ ጥልቀት። እሺ ቆይ ቆይ፣ ኃጢአት ሊያስረክሰን ከሚችለው ብቃት ይልቅ ኢየሱስ ሊያነጻን የሚችለው የደሙ ጉልበት ስለሚበል፣ በተኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ጀምሮ ጳውሎስ እንደዚህ ይላል፣ ከ25 ላንብብላችሁ። ሶስት ጊዜ በበፍትር ተመተው፣ አንድ ጊዜ በድንጋይ ተወገረው፣ ሶስት ጊዜ አይሁድ አንድ ሲቀረው ለአርባ ገረፉኝ። ብዙ ጊዜ መንገድ ላይ ሄድሁ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት። አንድ ቀና በሉና ነው እስቲ። በወገኔ በኩል ፍርሃት በሉ እስቲ። በወገኔ በኩል የሚሉ ወገኖች በኩል እራሱ ፍርሃት አለ። በጣም ጠንቅቄ ነው ይህን ክፍል ያነበብኩት ነግራቸዋል። በወገነ በኩል ፍርሃት፣ በአሕዛብ ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበርብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በጦም በብርድና በራቁትነት ነበር። ይሁ የቀረውን ነገር ሁሉ ሳልቆጥር ይላል። ይህን ሁሉ ከቆጠረ በኋላ እኔም ጳውሎስ ምን አይነት መከራ ቢደርስ ያለ በወንዝ ፍርሃት፣ በክፉ ወንድሞች በኩል ፍርሃት፣ በወገኖች በኩል ፍርሃት፣ በሐሰተኞች ወንድሞች በኩል ሐሰተኛ ወንድም ማለት ሐሰተኛ ወንድም ማለት ፉል አክት የሚያደርገው የመጨረሻ እንደሚወድ ወንድም ነው። የሰው ጠላት የለብኝም የምትሉ ሰዎች እንገናኛለን። በመሰረቱ ጠላት ማለት ስኬትህን፣ ደስታህን፣ ክብርህን የሚቃወመህ ማለት ነው። እንዲሳካ ማይፈልግ፣ እንድትደሰት ማይፈልግ፣ መልካም እንዲሆን ማይፈልግልህ ጠላት። ስለዚህ ነው ጳውሎስ በወገኖች በኩል ማለት፣ ወገን ማለት ያንተ በኩል ነን ደጋፊዎች ነን ይሉታል፣ አያምናቸውም ማለት ፍርሃት ነው የሚለው። ይሄ ሰውዬ ምን አስቦ ነው እያለ እየፈራቸው የሚኖረው የማያምናቸው፣ እንደ ጢሞቴዎስ ያልሆኑ ሰዎች አሉ። ጢሞቴዎስን ሳያነሳ ግን በመንፈስ እውነተኛ ልጄ የሆነው ይለን ስልከው አያፍርበትም። አሁን ቤተ ክርስቲያን። ኢየሱስን ጌታ አይደለም በማይሉ ቤት ውስጥ ባሉ የሚሸጥ በሌለበት ሻያጭ የሆኑ ይሁዳዎች፣ የሚሸጥ በሌለበት ሻያጭ የለም በሉት። አጠገብ ያለው ዞር ብላችው አትሽጥ በሉት። ምን ማለት እንደሆነ ታውቃለህ? መልኬን አንስተው ስለ ሳምበዲ ኔጌቲቭ በማውራት ከሳምበዲ መልካም ፊት ይገዛል መልካሙ ማለት እኮ ብለው ስለ መልካሙ ኔጌቲቭ በሚያወራበት ግራውንድ ቆሞ የማዕዘን ፊት ማግኘት ሽያጭ በሌለበት መሸጥ ማለት ነው። የሚያገኘው የሳንበዲን ፊት ነው። እንዲህ አይነት ሰዎች አሉ፣ ነበሩ፣ አሉ። ቤተ ክርስቲያን ውስጥ ፍራቸው እንጂ አትጥላቸው። በዊች ሚንስ አብረኸው ትውላለህ ታበላለህ፣ ተጠጣ በርታ ትላለህ፣ የምትችለው መልካምነት ታደርጋለህ። አታምነውም ትፈረዋለህ ወገኖች በኩል ፍርሃት፣ በባህር ፍርሃት። የሚገርመው ለብዙ ጊዜ በባህር ውስጥ ኖርኩኝ በስጋት ነው ምኖረዋል። እንዲሁም ደግሞ በጥረት እንቅልፍ በማጣት በብዙ መከራ፣ በክፉ ወንድሞችና በሐሰተኛ ወንድሞች ፍርሃት ይላል። ክፉ ወንድሞች እኝን ሁሉ ለማሸነፍ ነው የተጠራ። ዛሬ የምናወራው ስለ ዓለም ስለሆነ ናኔጋ ናያ እኔ በአምላኩ አባት ብሆን እኔ በአምላኩ አባት ቢሆን፣ ያሁዌ እኔም ቢገለኝ፣ ያሁዌና በአምላኩ ያለባቸው ጥላቻ በምንም አይነት ሽምግልና አያልቅም። ምክንያቱም እኔ የለውም ኦልሬዲ ተገድያለሁ። በአምላኩ ያሁዌን በምሕረት ቢቀበለው እንኳን ያሁዌ በአምላኩን ባየ ቁጥር አባቱን መግደሉ ትዝ ይለዋል። ህልውናው በክስ ውስጥ ይኖራል። ኢየሱስ ዓለም እናንተን ቢጠላ ከድርግታችሁ ተነስቶ አይደለም። እኔን አሳደውኛል፣ ገለውኛል፣ አጥብቶኛል። የተወለዳችሁ ከኔ ስለሆናችሁ እናንተን ባየ ቁጥር ዓለም ፍርሃት አለበት። ካደገ ኢኮኖሚ ከያዘ ካደገ አየር ከተቆጣጠረ ካደገ ብልጽግናውን፣ ድርጅቱን፣ ፖለቲካውን ከተቆጣ አለቀልኝ። ስማ ስማ። ጅብን ለማስፈራራት አይደለም፣ ጅብን ፈርቶ እንጂ ያልከባ። ሰይጣን ቀንና ሌሊት የሚያወራብህ የሚጮህብህ ፈርቶሽ ነው።